በሀገር አቀፍ ደረጃ ቁጥራቸው ከ24 ሺህ የሚልቅ ህብረት ስራ ማህበራት በልዩ ልዩ መስኮ የተሰማርተው የማህበረሰቡን የግባት ፍላጎት ለመሙላት እንቅስቃሴ እያደረጉ እንደሚገኝ የፌዴራሉ ህብረት ስራ ጀንሲ መረጃ ያመላክታል። በማዕከላዊ ኢትዮጵያ ክልል ደረጃም እነዚህ የማዋቅራት ቁጥራቸው ከአራት መቶ የሚልቅ ሲሆን እነዚህም እንደ ቆይታ መጠናቸው የተለያየ የፋይናንስና የአደረጃጀት እንዲሁም የአባላት መጠን ያላቸው ሆነው ይገኛሉ። ማህበራቱ የፍጁታና የግብርና ውጤቶችን ጨምሮ ልዩ ልዩ ግባቶችን ለህብረተሰቡ በተመጣጣኝ ዋጋ በማቅረብ በዓለም አቀፍ እንዲሁም በሀገር አቀፍ ደረጃ የሚስተዋለውን የሽቀጦች ዋጋ መዋዠቅን ተከትሎ የሚከሰተውን የኑሩ ጫና መቋቋም የሚደረገውን ጥረት እየደገፉ ይገኛል። ያለውን በክልሉ የወፃና ከተማ ነዋሪዎች ናቸው። ቆንጆ ነው። ጤፍም ቅናሽ አለው ከገበያ ከሌላ ቦታ ጤፍም ቆንጆ ጤፍ ነው። ስንዴም እንደዛ በቆሎ ሁሉ ነገር ቅናሽ ነው። ያ ማለት ለተጠቃሚ ለሚመገብ ሰው በጣም ቅናሽ ነው። ጥረትም አለ በዛ ላይ። አሁን ውጭ ከምንገዛው ልክ እዚህ በጣም ረካሽ ነው። ያ ሁሉ ነገር በተመጣጣኝ ዋጋ ማግኘት እንችላለን። ከዛ እንቁላል ላይ ውጪ አሁን የሁለት መቶ ዘጠኝ ነው ፣ እዚህ የመቶ ስድስት ነው። ማህበራቱም በበኩላቸው የገበያው አለመረጋጋት በህብረተሰቡ ላይ የሚያሰድረውን ጫና ከግንዛቤ በማስገባትና እንደ አጠቃላይ ከተቋቋሙበት ዓላማም አንዱ ወሳኝ የሆኑ ምርቶችንና አቅርቦቶችን ባልተጋነና ሂሳብ ለህብረተሰቡ ተደራሽ ማድረግ መሆኑን ጠቅሰው፣ በዚህ ረገድ ከነወስንነቶቻቸው ግባቶችንና አቅርቦቶችን አቅም በፈቀደ መጠን የህብረተሰቡን ፍላጎት ታሳቢ ባደረገ መልኩ እንደሚያቀርቡ ያነሳሉ። እኛ ለገበያ ለማረጋጋት ማለት ነው ያው በሁሉም የሰላሳ ብር የአምሳ ብር የስልሳ ብር ዋጋ ቀንሰን ነው ለህዝቡ እንደሚጠቅሙ ያቀረብነው። ያው ገበያ በዚህ ሁኔታ ሁሉም ገበያ ብርጋጋ ጥሩ ነው። የህብረተሰብ ዩኒዮኖች ወይም መሰረታዊ ማህበራት ገባን የማረጋጋትና እንደገናም ደግሞ ባዛር በተዘጋጅቶ የአካባቢ ህብረተሰብ ተጠቃሚ እንዲሆን ነው። ምክንያቱም በዚህም ሰዓት ያለው የገበያ ሁኔታ ሲታይ በጣም ውድ ነው ለተጠቃሚ። እነዚህ ማህበራት ደግሞ እዚህ ማቅረባቸው በተመጣጣኝ ዋጋ ህብረተሰቡ እንዲያገኝ ይረዳል። የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ በመረጃው እንዳመላከተው በክልሉ የሚገኙ ህብረት ስራ ማህበራት የክልሉን የፋይናንስ ተደራሽነት ከማስፋት ጀምሮ የኢንቨስትመንት እንቅስቃሴዎችን እስከ መደገፍ ና ራሳቸውም በሂደቱ በመሳተፍ መጠነ ሰፊ ኢኮኖሚያዊና ማህበራዊ ጠቀሜታ ያላቸውን እንቅስቃሴዎች እያከናወኑ ይገኛሉ። በዚህም ተግባራቸው በክልሉ ሁለንተ ሽግግር ላይ የማይነቅ አስተዋጽኦ እያበረከቱ ነው። በክልላችን ያሉ የህብረት ስራ ማህበራት በክልላችን በርካታ ስራዎችን እየሰሩ ይገኛሉ። በተለይም በዋናነት የፋይናንስ ተደራሽነትን ከማስፋፋት አንጻር እዛም አባላት ቆጥበው ብድር አገኝተው ወደ ኢንቨስትመንትን በመግባት በግብርና ምርቶች ላይ ሴት በመጨመር አግሮ ፕሮሰሲንግ ኢንዱስትሪዎችን ማስፋፋት። በዚህ ሂደት ላይ አንዱ ግብርናን ከማዘመንና ዘላቂ የሆነ ግብርናን ከማረጋጋጥ አንጻር ህብረት ስራ ማህበራት ከፍተኛ ሚና አላቸው። የኢትዮጵያ ህብረት ስራ ኮሚሽን መረጃ እንደሚያመላክተው በሀገር አቀፍ ደረጃም ቁጥራቸው ከ28 ሚሊዮን የሚልቅ ዜጎች በሁሉም የሀገሪቱ ክፍል በሚገኙ የህብረት ስራ ማህበራት ስር ታቅፈው በተለያየ ደረጃም ከማህበራቱ ተጠቃሚ ከመሆን ባሻገር በሀገሪቱ ሁለንተናዊ እድገት ላይ ወሳኝ ተዋናዮች ሆነው ይገኛሉ። ከዚህም ባሻገር እንደ ሀገር ከ50 ዓመታት የላቀ ታሪክ ያለው አደረጃጀት እንደመሆኑ መጠን ከዘመኑ ጋራ በተዋሃደ መልኩ ራሱን በማስጌድም አደረጃጀቱ በሪፎርም ሂደት ላይ እንደሚገኝም ነው ኤጀንሲው ያመላከተው። በስራ ማህበራት በእኛ አገላለጽ ሶስተኛው የማህበር ኢኮኖሚ ተዋናዮች ናቸው። ይህም ማለት ምን ማለት ነው? ለምሳሌ በአንድ ሀገር ኢኮኖሚ ውስጥ ለምሳሌ ኢትዮጵያ ሀገራችን በጀመረችው የብልጽግና ጉዞ ውስጥ ሚና ያላቸው አካላት አሉ፣ በርካቶች ናቸው። ከእነዚህ ውስጥ ዋና ዋናዎቹ ለምሳሌ መንግስት አንድ ትልቅ ሚና ያለው አካል ነው። ሁለተኛው የግሉ ዘርፍ የሚባለው ነው። ከእያንዳንዱ ለግል ስራው ከሚሰራ ጀምሮ እስከ ባለ ሀብቱ ድረስ ያለው ዘርፍ ማለት ነው። ሶስተኛው ደግሞ ህዝብ እንዳለ ያለውን ትንንሽ አቅም አሰባስቦ ለዚህ ማሰባሰቢያ ደግሞ የተሻለው አማራጭ የህብረት ስራ ስለሆነ የህዝብ አቅም ነው። ይህ የህዝብ አቅም ደግሞ በዋነኛነት በህብረት ስራ ማህበራት አማካኝነት ከተደራጀ የማይገባበት ዘርፍ የለም። በማዕከል የኢትዮጵያ ክልል ደረጃ የሚገኙ ህብረት ስራ ማህበራት ክልሉ በኢኮኖሚና ማህበራዊ እድገት መስኮች የተሻለ አቅም እንዲገነባ ከማድረግ አንጻር የማይነቅ ሚናን እየተወጡ እንደሚገኝ የክልሉ ከፍተኛ አመራሮች የሚያነሱ ሲሆን ከእነዚህም መካከል የግብርናውን መስክ በማዘመን ምርትና ምርታማነትን ቀጣይነት ባለው መልኩ እንዲረጋገጥ በማስቻል ረገድ የማይነቅ ድርሻም እየተጫወቱ እንደሚገኝ ጠቁመዋል። የህብረት ስራ ማህበራት የግብርናውን በማዘመን የግብርናው ዝማኔ ቀጣይነት እንዲረጋገጥ ምርትና ምርታማነት እንዲያድግ የማይተካ ሚና እየተጫወቱ ነው ያሉት፣ የአደረጃጀቶቹን አቅም ለማጎልበትና ሀገር አቀፍ ሁለንተና የሽግግር ላይ አሁን ካላቸው አበርክቶ በተሻለ ሚናቸውን እንዲወጡ ለማስቻል በሀገር ደረጃ የህብረት ስራ ማህበራት አደረጃጀት ሪፎርም በሂደት ላይ እንደሚገኝ የተገለጸ ሲሆን ይህም የማህበራቱን አቅም ከማጎልበት ባሻገር ሀገራዊ ብልጽግና እንዲረጋገጥ በማስቻሉ ላይ የጎላ አስተዋጽኦ እንደሚኖረውም ይጠበቃል።